ኦኬ ቴምር አንደኛ ያደረሰችብኝ በደል መጀመሪያ ላይ መጠቀሚያ አድርጋኛለች። መጠቀሚያ ያደረገችኝ ደግሞ መማርን እና ቤታዩን ለመያዝ ወይም ደግሞ ልክ መማርን እና መማርን ቤታዩን ሮማንን በእኔ ቤት እየለጠፈች ትሳደብ ነበረ አለኝ፣ ቪዲዮቹ አሉኝ። እና የቤታዩን ደግሞ አባቷን እየለጠፈች ትሳደብ ነበረ። እኔ ከቤታዮ ጋር የሆነ ጊዜ ላይ ተጋጭቼ አውቃለው፣ ግን ለሷ ነበረ እንትን ሳደርግ የነበረው ለሷ ነበር መልስ ስሰጥ የነበረው። አንድ ማነው ስሙ የሚባል አለ የሩሲያ ምናምን፣ ከሱ ጋር ሆነው አለ ቪዲዮ ሰዎች ፖስት ያደረጉት፣ አሳይሻለሁ። እየለጠፈች እንትን ትለኝ ነበረ። እኔ ደግሞ መበሻሸቁ ማለት ልክ ቤታዩን ጥሪያት ቤታዩንም እና የሆነ ጊዜ ላይ ተነጋግረን እናውቃለን ከቤታዩ ጋር እና ለእሷ መልስ ነበር ምሳጥ ከዛ ከሰጠኝ በኋላ ከዛ ልክ የሆነ ሰዓት ላይ ማለት እኔ ተናድጄ ነው የምናገር፣ የሆነ ነገር ግን እተዋለሁ። እኔ ተሳዳቢም አደለሁም ፖለቲከኛም አደለሁም ምንም አይነት ነገር አደለሁም። ከዛ በተውኩኝ ሰዓት ከእሷ ጋር የሆነ ተቀይሜያት ነበር ቴምርን ማለት ነው። ከተቀየምኳት በኋላ ከዛ የሆነ ሰዓት ላይ ስራ ሰራ ነበረ የምሰራው ግን ሶስት ወር የሆነ ሴትዮናትና እንደዚህ ሆም ሰፖርቲቭ የሚባል እና እሱን ስሪ ብላኝ፣ ግን በስነ ስርዓት አይደለም። የሆነ የሚሞላ ነገር ነበረ። ከዚህ በፊት እንደነገርኩ አንዱ የቴድሮስ ታደሰ ልጅ ነኝ ብሎ የመጣው እሱ እንዳደረገኝ እንደሱ ነበር የተጠቀመችብኝ። ከዛ ሳዩ ሳዩ እንትኑ ይሄ ክፍያ አይከፈለኝም፣ እና ቤት ኪራዩ መጣብኝ። በሚመጣብኝ ሰዓት በቃ ቲክቶክ ላይ እየተሰደባችኝ ነው እንደዚህ የምታደረጉኝ እያልኩኝ መናገር ጀመርኩኝ። ከዛ የሆነ እርዱኝ ማለት ጀመርኩኝ። አግዙኝ ማለት የምትችለው አግዙኝ ማለት ሲጀምር ቴምር መጣችና ላግዝሻለች። ከዛ መታ ትሳድባቸዋለች፣ ሰዎቹን ትሳደባለች። ምን ትላለች እና እኔ እንትን ቢለኝ እኔ ቢቸግረኝ የኢትዮጵያን ሕዝብ አልጠይቅም ትለኛለች። እና ብዙ ነገር ካደረገች በኋላ ከዛ በኋላ እኔም በቃ እየተቀበልኩ እየተሸነፍኩ መጣው። በቃ እኔ ያው ገንዘቡን አግኝቼ መክፈል ነበር ምፈልገው። ከዛ እየተሸነፍኩ መጣው። ከዛ በኋላ ለእነሱ ለሰዎች ምን ብላ ነው የምትናገሩ? እኔንም እኮ ትሳድበኛለች። እኔንም እኮ እንዲህ ነው የምትሳድበኝ። ስለዚህ ስለምትሳደብ አትቀይሟት እያለች እንትን ትላለች። እኔ እንደዛ ማለቷ ለእኔ ጥሩ አልነበረም። ለካ ገባት እንደዚህ ትሳደባለች። ሚስ በቃ ከዛ መጨረሻ ላይ ከእሷ ጋር ብቻ ሆነ ግንኙነቱ ለአራት ቀን እንደዚህ ከጠየኩኝ በኋላ ሰዎቹን ለአራት ቀን ከጠየኩ በኋላ ቅድም ያሳየውሻል እንትና፣ ማን ነው የማኛው የሆነ ጊዜ ሳድቦኝ ተናግረው አቃለው። ካሊፎርኒያ ነው የምትገኘው፣ ሰላም ትባላለች። እንደዚህ እንደዚህ እና እሱን ደግሞ ያደረገኝ ደግሞ የሆነ ሰው ቤት ስላየኝ ነው። እንደዛ ብሎ ካየኝ በኋላ እሱ ሲሳድበኝ ከሱ ጋር ተነካካው። ዋናው ጥፋቴ ከሱ ጋር መነካካቴ ነው። ከዛ ከሱ ጋር ከተነካካው በኋላ ቴምር መጣች እና የዛን ቀን ሲሳድበኝ ነበር የዋለው ፎቶ ለጥፎ። እኔ ደግሞ በቃ የሆነ ነገር እንዳይፈጠር ሰው አላይም ነበር፣ በራሴ ላይ ብቻ ነው የምጋባው የነበረው። መጣች እና አሳየችኝ መታ አሳየችኝ በኋላ ከዛ ሁሉ ነገር አሪፍ ነው ምናም ምናም ብሎ ከተወራ በኋላ ሌሊት አራት ሰዓት ሌሊት አራት ሰዓት ማለት በኢትዮጵያ አስር ሰዓት ማለት ሰው ደወለልኝ እና የዛን ቀን አንድ ሰው ገዝቴ ላይ ገብቶ ምን ብሎኛል መሰለሽ ፎከስ ያደረጉት የድሮ ቤት ኪራይ ነው እስካሁን አልተከፈለም ግን መክፈልም አልፈልግም እና የእሱን ልክፈልልሽ እና ሁሉን ስንት ብር ቢሰጥሽ ከዚህ ሶሻል ሚዲያ ትጠፊ ያለሽ አሉኝ፣ ማለት ነው ቴምር ባለችበት። ከዛ እንደዛ ሲሉኝ እና ትንሽን ስጭኝና ልክፈልልሽ ሲለኝ አይ እኔ ኢንፎርሜሽን መስጠት አልፈልግም አልኩት። ከዛ ግን ማታ ላይ ለሊት ላይ ደውሎ ልክፈልልሽ ሲለኝ ኦኬ አልኩት፣ ያንን ሰውዬ ካልኩት በኋላ ካልኩት በኋላ ማለት ነው ጠዋት ላይ ደወለ። ከዛ ስልኩን ስጭኝ አለኝ። የዛ የሚከፈል ነው አስራ ሰባት ሺህ ከዛ እሱን አገናኘኝና በስልክ ከዛ በኋላ ከፈልኩኝ አለ። ይላክልሻል አለ። ከዛ በቴምር ጉዳይ ነው፣ ለቴምር ብዬ ነው ቴምርን ስለማውቃት ለእሷ ብዬ ነው ሲለኝ፣ እኔ ደግሞ በይዋነት ኦኬ ላገናኛችሁ ብዬ ኮንቨርት ነው አንድ ላይ አድርጌ አገናኘኋቸው። ከተገናኙ በኋላ ሲያወሩ በጣም አመሰግናለሁ ምናም ብላ አለቀሰች ቴምር ማለት ነው። ከዛ ካለቀሰች በኋላ ከዛ ወዲያው ወሬው የሆነው ቃል በቃል ነው የምናገረው። ወሬው የሆነው ምንድነው? ስለ እንትና ማውራት ጀመር። ስለነ ማለት የሚያነካካሽ ከሆነ አላወራ ግን፣ ሁሉንም እሺ ያወሩት እንትን መኩን አውቀዋለው አላት፣ ፊራውልን አውቀዋለው አላት። እና ስለሱ ከዛ ፎቶን ላከላት እንደዚህ ልጆች አሉኝ ምናምን እያለ ሌላ ስልክ ሰጠችው እና ሌላ ስልክ ቁጥር ሰጠው በዋትሳፕ ላከላት ምናምን እና ያ ሁሉ ሲያወሩ እኔ ዝም ብዬ ነበር ማዳምጠው ብላ ከዛ ቻው ተባለ ከዛ በኋላ ከሷ ጋር ብቻ ሆነ ግንኙነቱ ከዛ እኔ እሱን ማናገር እፈልጋለሁ ከዛ ልክ ቴምር ምን አለችኝ እሱ በጣም ስራ ቢዚ ነው አለች እሱ በጣም ስራ ቢዚ ነው ስለዚህ አትደውልበት እየደወሽ አታስጨንቂ አለች ከዛ እኔም እሷን ሰምቻት አላስጨንቅምና ወደ እኔ መምጣት አለብሽ አለችኝ ናይና ውሰጅኝ፣ እኔ ከቤቱ መውጣት አሁን እንደምልሽ ማለት ነው። ግን አሁን ያፍራት የለብኝም ከቤት መውጣት ስለፈራው ነይና ውሰጅኝ። ሰዓት መጥቼ ወስድሻለሁ ነበር ያለችኝ። ይሄ ሰውዬ እስከሚመጣ ድረስ መጥቼ ወስድሻለሁ፣ መጥቼ ነው የምወስድሽ ነበር ያለችኝ። ከዛ በኋላ ግን ተቀየረች። ከዛ እኔ እኮ እፈራለሁ እንዴት። ልብስሽን አዘጋጂ፣ ልብስሽን አዘጋጂ፣ ሁሉን ነገር አዘጋጂ፣ መጥቼ ልውሰድሽ አለችኝ ማለት ነው። ከዛ መጨረሻ ላይ ብጠብቃት አትመጣም እና ያለችኝ። ከዛ ይሄኛው ሰውዬ አምስት ሺ ብር እልክልሽ አለው አላት ለቴምር ከዛ አምስት ሺ ብር እልክልሽ አለው አምስት ሺውን ከዛ ወደ ኢትዮጵያ መሄድ አለብሽ እና ጸበል መሄድ አለብሽ። ከዛ ቴምር ምንድን ነው ያለችኝ ሀብታም ዘመዶች አሉት ሀብታም ጓደኞች አሉት እነሱ ጋር ትሄጃለሽ አለችኝ። አይ እኔ ኦሪገን ኦሪገን ስራ አለ ብሎ ስለነበር እኔ ስራ ሰርቼ አሁን እንደምልሽ ማለት ስራ ሰርቼ መሄድ ነው የምፈልገው አልኳት እንደዛ ስላት መጨረሻ ላይ ምንድን ነው፣ በጣም ብዙ እንትን ትሰድበኛለች፣ ትጮህብኛለች። አንቺ አሰሚም ትለኛለች። ከዛ ከእሷ ጋር ያገኟቸው ሰዎች ጠቅላላ እዚህ ጋር መጥተው እኔ ቤት ነ ያሉኝ ሰዎች ጠቅላላ ደውዬ ጠይቃቸዋለሁ፣ ልምጣ ብዬ። እንዴት ቴምር እየረዳችሽ አይደለም ወይ ነበር የሚሉኝ ሁሉም። ስለ ቴምር ደግሞ ምንም ነገር መናገር አልፈልግም፣ ለሰዎች ማለት ነው። ምንም መናገር አልፈልግም። ደግሞ መልሳም እንደምታናግራቸውም አውቃለሁ። በስተመጨረሻ ምንድን ነው የመጨረሻ እኔ እና እሷ የተለያየንበት የፍራኦል እህት ራቁት ፎቶ አለኝ እና ኢትዮጵያ ሄደች፣ አይደለም ብሩን ሮብለት ነው ምናምን ሮብሎ ማክሰኞ ደውላ ገንዘቡን እኮ መልሶ ወሰደዋለች የተላከውን ገንዘብ መልሶ ወስዶታል ስትለኝ፣ ከዛ እኔም ደግሞ በአፕሊኬሽን ስለነበረ የሚከፈለው የተከፈለውን ሄጄ ሳየው ዜሮ ሆኗል። አይ ሚን እንትን ሆኗል። ተመልሷል ገንዘቡ ራሱ ሆኗል። አይ የእኔንም እኔ አልቀኔ በየዋህነት ገንዘቡ ኬት ነው የተላከው? ከከፈልኩልሽ ያለው ያ 17000 ብሩ እኮ 17000 ብሩ ከማን ኬስ ነው የሚወጣው? የሆነ ሰውዬ የመጣው የምርናው ቃል አለው ብሎ የደወለው ሰውዬ የደወለው ሰውዬ የ17000 ዶላር ነው ወይስ ብር? ዶላር 17000 ዶላር የቤት ክራይ ከፍልልሻለሁ ብሎ ብሎ እንትን መጣልኝ፣ ኢሜይል መጣልኝ። ከዛ እንደውም ሁላ እንትን ፖስት አታድርጉት ሲል፣ እሷ ደግሞ ፖስት መደረግ አለበት ብላ እንደውም በራሷ ሙስሊም የእኛ ሙስሊም እንትናችን ከተለልን እናንተማ እንደዚህ ሰብራችሁ ትቀሩ ምናምን ብላ ፖስት አደረገች። ከዛ በኋላ ብሩ ተመላሽ ሆነ። ብሩን ወሰደው መልሶ ስለዚህ ተምር፣ አንቺን የበደለችሽ በደል አንደኛ አማችሽ ለሰዎች ሁለተኛ ሰደበችሽ፣ ሶስተኛ አስራ ሰባት ሺህ ዶላር የሚረዳሽ ሀብታም የተወዘፈብሽን የቤት ክራይ ከፍዬልሻለሁ ብሎ ደረሰኙ ተለጥፎ እሱ ከህዝቡ አድናቆትና ምስጋና አግኝቶ ግን ብሩ ተመላሽ ሆነ። በአጭሩ ይሄ ነው ተመላሽ ሆነ። ከዛ በኋላ እሷ ደግሞ ከዛ ደግሞ አምስት ሺህ ብር ላከልኝ ብላ እሱን ደግሞ ወስዶታል አለች። አንደኛ አማችሽ፣ ሁለተኛ ሰደበችሽ ሶስተኛ 17,000 ዶላር የሚረዳ ሀብታም አምጥታለች። ከዛ ብሩን ረዳው ብሎ ሚዲያ ላይ ካስወራችለት በኋላ ደረሰኙን ለጥፋ፣ በህዝብ አድናቆትና ምስጋና ካገኘ በኋላ ብሩ ተመላሽ ሆነ ወደ ራሱ ኪስ። እሷ ጋርም ተላከልኛለችውም ተወሰዳለችኝ። ከዛ ብር በአንቺ ምክንያት ደግሞ ገንዘብ ወሰደብኝ። ቆይ ስለ አይምሮዬ አይዝም በስቴፕ ካልሆነ ስለዚህ አራተኛው በደሏ ደግሞ አምስት ሺህ ዶላር ከማን ተላከልሻለችሽ ብሎ ተናግሮ ነበረ ላከልኝ አለችና ካለች በኋላ ተወሰደ መልሶ ወስዶታል አለች ይላል እራሷ ናት እንጂ ያለችሽ ከሰውዬው አፍ አምስት ሺህ ዶላር በተምር በኩል ልኬልሻለሁ ብሏል ሰውየው ወይንስ እሷ አምስት ልኮልኛል ብላ ከዛ መልሶ ወሰደው። አልገባም ነው እንጂ አልገባም አለች ይገባልሻል ስትል ቆይታ፣ ከዛ አልገባም ማለት ከዛ አልገባም ካለች በኋላ እንደውም ሁለት ሺህ ነው ራስሽ ታስታውሻዋለሽ እሱን፣ እና ወሰደብኝ። ከዛ እንዴ ምን አገባኝ እና አንቺ ነሽ አስበላሽኝ፣ ለስካም አስበላሽኝ አለችኝ እንዴ የምናገባኝ ለምን ሰጠሽው መጀመሪያ? ማን ላኪ ያለሽ? አይ ለሰው ላኪልኝ ብሎኝ አለች። እኔ ብለዚህ ተጠያቂ አይደለም ማለት ነው። እኔ ጥያቄ አስራ ሰባት ሺህ ዶላሩን ተምር በልተዋለች ብለሽ ነው የምታስብ? የሀብታሙ ሰውዬ ማንነቱ የማይታወቀው እኔ እሱን የማውቀው ነገር የለም ግን እኔ እየደረሰብኝን እያወራሁኝ ነው። አምስት ሺህ ዶላሩን ሀብታሙ ሰውዬ በተምር በኩል ልክልሻለሁ ያለሽን ልኮ ግን እሷ አውቃ ለራሱ አበልታ ሆኖ ለእኔ ያልገባም ያለችው ብለሽ አስራ ሰባት ሺህ ኖ አስራ ሰባት ሺህ ማለት ቤት ስራ ያኛው እኔ በላች እያልኩኝ አደለም እኔ እሱንም የማውቀውን ነገር የለም ግን እኔ ላይ ያደረሰችብኝን በደል ግን እየተናገርኩ ነው እሱን እንዳታናግር ቢዚ ነው እኮ እሱንም ጸሀፊው እሱን እንዳታናግር ቢዚ ነው ብላ እሷ ግን ታናግረው ነበር እሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱ ራሱን የደወለው ግን እሷን ስለማወቃት ራሷ ምን ብላለች? የዛን ቀን የምንለያይ ቀን ሰው ሊደውልልሽ ይችላል ብላኛለች እኮ። ገባኝ። በእሷ መስመር ነው የመጣው። አንቺ አስተዋውቀሻ፣ አንቺ አጎናኝተሻቸው፣ አንቺን አውት አርገውኝ ሳይሆን፣ ታምር የምትባል ሴትዮ ሰውየውን፣ ሀብታሙ ሰውዬ ማንነቱ የማይታወቀውን አመጣችሁና አስተዋወቀቻቸው። ከዛን ግን ዳይሬክት እንድታወሩ አልፈቀደችልሽም። እሷን ሰንሰለት ላይ አንቺ የምትፈልጊውን ነገር ለሱ በሷ በኩል ነው ማድረስ የምችው እንጂ አንቺ መጀመሪያ አስር ሰዓት ለሊት ቴን ለሊት አራት ሰዓት ኤኤም ደወለልኝ። ልክፈልልሽ አለ። ከዛ እኔ የመጣሁት ቴምርን ስለማቃት ነው ለቴምር ብዬ ነው የምከፍልልሽ። እኔ ዛሬ አርብ ነው፣ አርብ ቀን ነበረ። ለቴምር ብዬ ነው ዛሬ አርብ ነው፣ ሰደቃ ስለሆነ ለዛ ነው የምከፍልልሽ። ቴምርን ስለማቃት ነው አለ። ቴምርን ስለማቃት ነው አለ። ከዛ እንዴት እሷን ካወቃትማ ላገናኝ ያልኩትና ስሪ ላይን አድርጌ አገናኘው። ከዛ ካገናኘው ካገናኘው ከዛ በኋላ ምንድን ነው፣ ከዛ ወዲያው ወሪያቸው የሆነው መኩን አውቀዋለሁ፣ ፊራውልን አውቀዋለሁ እና ስለነሱ ብቻ ነበር የሚያወሩት። ከዛ ጥሩ እንትን መክፈት ቢዝነስ መክፈት ትፈልጋለሁ አለችው። እንዴት ነው ልታግዘኝ ይችላል? ማን ሊያስቀምጣው? እነሱ ተወሪያዙና አንቺን እንደኔ ለሽ ቆጣብሽ። በቃ ከዛ በኋላ በቃ ቻው አሉ። ይኸው ነው። እሺ ስለዚህ እያደረሰችብሽ በደል አንደኛ ፎቶ ፎቶ ላከ ላከ ይሄ ይሄ ልጆቼ ናቸው እያለ ይልክላታል። እዚህ ላይ ሆኜ በዋትስአፕ ነው የሚልክላት። እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች። ቆይ ልነግርሽ ነው ልካልኛለች። ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለአራት ቀን ለአምስት ቀን ከተሰቃየውኝ በኋላ እኔም ጭንቀት ውስጥ ከገባ በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም። በምላሳት እንደውም ይሄ ሰውዬ አጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለችኝ። እንዴ እኔ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላት፣ ከዛ ደወለችለት፣ በሌላ ስልክ ደወለችለት እና ከዛ በኋላ ለእሱ ስታናግረው ከዛ ዘጋችው። እንደዛ ካደረገች በኋላ በማግስቱ ምንድን ያደረገችው የፊራኦልን የራቁት ፎቶ ይዣለሁ፣ ደርሰንበታል ስለዚህ ሰይፉ ላይ እንዴ፣ ምን ፈራውል ምን አገባው? እዚህ ጋር ስነግርሽ እኮ ነው። የፍራውል ልእህት ምን ኃጢያት ኖሮባት ነው እንደዚህ የምትሆነው? ስላት አፈር ቢግም ምናምን ነገር አለች ማለት ነው። እንደውም ያንቺ ራቁትሽ ተይዟል፣ ራቁትሽ ፎቶሽን ስትላላሽ ተይዞልሻል ፎቶሽ ብላ። እንዴ እኔ አልሰጠውም፣ ግን የሆነ ነገር አድርጋችሁ ከወሰዳችሁት እሺ። ምክንያቱም እኔ ጭንቀት ላይ ነበርኩ፣ እዚህ ጋር ግን ወንድ አላገኝም። ገባሽ ከዛ ራቁትሽ ተይዞብሻል እያለች በቃ በጣም አስጨነቀችኝ ከዛ ካስጨነቀችኝ በኋላ እዚህ ደግሞ ጭንቀት ውስጥ ነበርኩ ከዛ በቃ ከቤተሰብ ጋርም ስደውልም በባካችሁን እኔ ሶሻል ሚዲያ ያሉ ሰዎች ይዘውኛል በምላቸው ሰዓት ማንም ሊረዳኝ አልቻልም ይሄ የነገርኩሽ ወንድሜ ጋር ደግሞ ግንኙነት ነበራት ልጠራው እችላለሁ ገባሽ ከዛ ከእሱ ጋር ምን እንዳ ምን ማለት ብዙ ነገር ነግሮኛል ከዛ ደግሞ ምንድን ነው የምትለኝ ስደውል እኔ ታናሽሽ ነኝ። ቢያንስ ሰላሳ አመትሽ ቢሆን ነው እንደዚህ አመትሽ ቢሆን ነው እኔ ስለምንም እድሜ እኔ ምን አገባት? ስለምን ከቤተሰቦች ጋር ከሌላ ሰው ጋር ለምን እ እኔ ስለሱ አድሜ ማቀው ነገር የለም። ከዛ እንደዛ ካስፈራራችኝ በኋላ ከዛ ስልኩን ዘጋችሁ። ከዛ መጨረሻ ላይ እኔም ለጭንቀት ተዳረኩኝ። ከዚህ በፊት ነግሬሻለሁ፣ የሆነ የቴድሮስ ታደሰ ልጅ መጥቶ እንደዛ ሆኛለሁ። ከዛ ደግሞ ቴምር እንደዚ አደረገችኝ። እንደዛ ካደረገችኝ በኋላ ልክ በማግስቱ ቲክቶክ በምገባ ሰዓት አምስት ሺህ ብር ሰብስበን እላት ጎንደር እና እንትን ነው የምትለው። እና መማርን ሁሉ ጊዜ በእኔ ትሰድባታለች። የእሷን ሀገር ሰዎች አትረዳም። መጀመሪያ ቴምር ጋር የተዋወቁት በምን እንደሆነ ታውቂያለሽ? ሰላሚና ሰላሚና ፎከስ ከስናድርግ በደሏ ላይ፣ አንደኛ የበደለች አማችሽ ለሰዎች የሄደች ስላንቺ መጥፎ ነገር ማማት፣ ሁለተኛ ራስሽን ዳይሬክትሊ ፊት ለፊት መሳደብ ሶስተኛ አስራ ሰባት ሺህ ዶላር የቤት ክራይሽን የሚከፍል ሀብታም አስተዋውቃሽ። በስልክ ደውሎ በተምር፣ በኩል ነው የመጣሁትኝ፣ ሰደቃ ስለሆነ ዛሬ አርብ ስለሆነ 17000 ዶላር ያለብሽን የተጠራቀመብሽን የቤት ክራይ ይከፍላለሁ ብሎ ከፍሎ ደረሰኝ ልኮ፣ ከዛ ደረሰኝ ለጥፋ፣ ተምር በህዝብ አስመስግናው፣ አስወድሳው። ከዛ በስንተኛው ጊዜ ከቤቱ ገንዘቡ ተመላሽ ሆኖ የተከፈለው ገንዘብ ወደ ሰውየው ኪስ ሶስተኛ በደል አራተኛ በደል አምስት ሺህ ዶላር ሀብታሙ ሰውዬ ያስገባልሻል ብላሽ በኋላ ላይ አላስገባም ማለ ተስፋ ሰጥታሽ አንቺ ጓግተሽ አምስት ሺህ ዶላሩ እንዲጠበቅሽ ወፍ የለም አምስተኛ በደል ራቁት ፎቶ ይዤብሻለሁ ብላ አስፈራራች ሌላ በደል አለ ሌላ አለ ሌላው አሁን ስመጣ በየሄድኩበት እየገባች አሁን ያሰማውሻለ እሱን እያደረገች በየቤቱ እንዳትረዷት እሷ ገንዘብ ብቻን የምትፈልገው እያለች የኢትዮጵያ ሕዝብ እንዳይረዳኝ ታደናቅፍብኛለች። እንዳትረዷት እሷ እያለች ታስፈራራኛለች። ሌላው ደግሞ የኔን ሰዎች ፎሎ እያደረገች በውስጥ ታስፈራራቸዋለች። የኔ የማወራቸውን ሰዎች ታወራቸዋለች። በቃ ይሄው ነው። ይሄ የተናገረችው ነገር በሙሉ ለምሳሌ ወንድሜን ለምን አናገረችው? ያለ እኔ ፈቃድ። እኔ አንድ ቀን ነው የማውቀው እሱን ልጅ የማውቀው በአካል ማለት ነው። አለቃ፣ ይሄን እኔ እውነቱን ነው የምናገረው። እኔ የምዋሻው ነገር የለም። ግን እውነቱን እየተናገርኩ ግን እኔ ግን በጣም ብዙ ነገሮች ይበላሹብኛል። አመሰግናለሁ አንዴ